በሀገራችን በተለይ በሴቶች ቮሊቦል እጅግ ቁጥራቸው ውስን የሆኑ ክለቦች ይገኛሉ። ይህም ለሴቶች ስፖርት የተሰጠው ትኩረት በቂ አለመሆኑን ተከትሎ እንደሆነ ብዙዎች ይስማማሉ። በ2012 ዓ ም የተመሰረተው የብሔራዊ አልኮልና አረቄ ቡድን በአጭር ዓመታት ውስጥ ስኬታማ እየሆነ የመጣ ሲሆን ኢትዮጵያን በመወከልም በአፍሪካ መድረክ ተሳትፈዋል። ክለቡ አምና የሊጉን ዋንጫ ማንሳቱን ተከትሎ ዘንድሮ በቱኒዚያ ለሚካሄደው የአፍሪካ ሴቶች ቮሊቦል ክለብ ሻምፒዮና ለሁለተኛ ጊዜ ኢትዮጵያን ይወክላል። እንደ አውሮፓያን አቆጣጠር ከግንቦት 19 እስከ ሰኔ 1 ድረስ በቱኒዚያ ክሊቢያ ከተማ ለሚካሄደው ሻምፒዮና ጥሩ ዝግጅት ማድረጋቸውን የክለቡ ዋና አሰልጣኝ ሽፈራው መገርሳ ይናገራል። በተለይ ከሰሜኖቹ አገራት ጋር ያለን ልዩነት እጅግ በጣም ሰፊ ነው፣ እናውቃለን። ያንን በተቻለ መጠን ከባለፈው የተሻለ ስራ ለመስራት ክለባችንም ክለባችንም በጣም ትኩረት በመስጠት ድጋፍ በማድረግ በተለይ የብሔራዊ አልኮል ዋና ስራ አስኪያጅ ጨምሮ ከፍተኛ የስራ አመራሮች ለዚህ ለስፖርት ከፍተኛ ትኩረት በመስጠት ይሄ ሁለተኛ ዓመታችን ነው። ከባለፈው የተሻለ ውጤት እናመጣለን፣ የሚል ግምት አለኝ። በኢትዮጵያ ብሔራዊ ቡድን ጭምር በርካታ ልምድ ያካበተችው የቡድኑ አምበል ይሁዲት አዲስ ካምናው የተሻለ ውጤት ለማስመዝገብ ወደ ስፍራው እናቀናለን ብላለች። ልባለን በአቅማችን ተዘጋጅተናል። ያው እዛ ሄደን የምንወዳደረው ጅም ውስጥ ነው። እዚህ ደግሞ የሰራ ነው፣ ውጪ ነው። የሜዳው ችግር አለብን፣ ግን ቢሆንም ያንን ኮምፕሌን አናደርግ። ሄደን የተሻለ ነገር ከአምናው ዘንድሮ የተሻለ ነገር ለመስራት ነው የተዘጋጀ ነው። ጊማችን ብቻ ሳይሆን ለኢትዮጵያ በሴቶች ክለብ ቫሊቦል እየጠፋ ባለበት ሰዓት ክለባችን በትልቅ ድጋፍ እና ጥሩ ደሞዝ እየከፈለ ጥሩ ነገሮችን እያመቻቸልን፣ አሁን ደግሞ ወደ ውጭ ደግሞ የምንሄድበት ነገር አመቻችቶልናልና በጣም ጥሩ ነገር ነው እያደረገልን ያለው። የስፖርቱ ክለብ ፕሬዚዳንት አቶ መኮንን ጋሻው በኩላቸው ተቋማቸው ለስፖርቱ በተለይ ለሴቶች ልዩ ትኩረት ሰጥቶ እንደሚሰራ እና ውጤታማ ቡድን እየገነቡ እንደሆነ ይገልጻሉ። ወደ ፕሪሚየር ሊጉ ከገባ ጀምሮ ጠንካራ ተፎካካሪ ሆኖ ተገኝቷል። አሁን ይሄ ክለብ ከሀገር ውስጥ ባሻገር ኢትዮጵያ ሀገራችንን ወክሎ በውጭ ሀገር ጥሩ ተፎካካሪ ሆኖ የታየ ነው። በአለፈው ዓመት በቱኒዚያ በተደረገው ውድድርም ጥሩ አቅም ያላቸው የተባሉ ሀገሮችን ሁሉ በማሸነፍ ጥሩ ኮምፒታት ሆኖ መምጣቱን አሳይቷል። አሁን ደግሞ ከዛ ልምድ በመውሰድ የተሻለ ሀገራችንም ከፍ ለማድረግ በሚያስችል መልኩ ዝግጅቱን አጠናቋል። ቀጣይ ደግሞ የተሻለ ተወዳዳሪ ሆኖ ይመጣል ብለን እናስባለን። ይሄ ስፖርት መጠናከር አለበት። ሌሎች ክለቦችም እንዲሟሉና ወደዚህ እንዲገቡ ቢደረግ መልካም ነው። የተለያዩ ትልቅ ድርጅቶች ሴቶች ስፖርት ክለብን ቢያግዙና ቢይዙ ለሀገራችን ስፖርት አንዱ አስተዋጽኦ ይሆናል ብዬ ስለማስብ ትኩረት ቢሰጠው ይገባል ብዬ አስባለሁ።